የተወደዳችሁ ተመልካቾቻችን የዛሬው የባህልና ጥበብ መሰናዷችን ወደ እናንተ የሚደርስበት ሰዓት ላይ እንገኛለን። ከአዲስ አበባ 750 ኪሎ ሜትር አካባቢ እንዲሁም ከባህር ዳር ከተማ ደግሞ 420 ኪሎ ሜትር ርቀት ላይ ከምትገኘው ሰቆጣ ከተማ ላይ ተከስተናል። ሰቆጣ ከተማ ላይ ደግሞ ተገኝተን የቅሸነ ቲያትር ፕሮዳክሽን ቡድን አባላት አሉ። ከእነሱ ጋር የስራ እንቅስቃሴያቸውን አጠቃላይ ሁለንተናቸውን ከየት ወደ የት ተጓዙ የሚለውን እያነካካን ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ቅሸነ ቴያትር ፕሮዳክሽን ቅሸነ የሚለው ከአገወኛ ወይም ህምጣና ቋንቋ የተወሰደ ቃል ሲሆን በአማርኛ ትርጉሙም ንጋት እንደማለት ነው። ዋግ ላይ ጠጠር አንስተ ብትወረውር ምናልባት አንዷ ጠጠር የምታርፈው ዘፋኙ ላይ ሊሆን ይችላል ብሎ ጽሆ ነበርና፣ ብዙ ሰው አሁን ማህበረሰቡም ሊሆን ይችላል ብዙ ሰው ይዘፍናል። ብዙ ሰው ሲያዜም ልትሰማው ትችላል። የሆነ ግጥም ሲል ያው እንደ ኢትዮጵያ የተሰጠ ነገር ነው ብዬ አስባለሁ። ጥበብና ልክ እንደ ሁሉም ኢትዮጵያ ዋግም እንደዛ ነው ማለት። አብዛኛው ሰው ይሄ አሁን እናቶችን አይታቸው ከሆነ ችግራቸውን፣ ሐዘናቸውን፣ ምናቸውን የሚገልጹት በዜማ ነው። የሆነ ነገር እየለቀሙ ሲያዜሙት ሰማቸዋል። እና የሚያዜሙት ነገር ልብ የሚነጋ ሊሆን ይችላል። አንተ ምናልባት የምታለቅስበት እነሱ ግን በቃ ምንድን ነው የእለት ዕለት ሂደታቸው ነው። ይሄ ቅሸነ የተመሰረተበት ምክንያቱ ያው ቲያትርን ለመስራት ነው። ቲያትር የኪነ ጥበብ ስራዎችን ለመስራት ነው። ታሪክ ላይ ታውቃላችሁ፣ ያው ለእናንተ መናገር አይሆንም ብልና ኢትዮጵያ ላይ ቲያትርን እንግዲህ በመስራት ያው እኔ ቲያትር ስማር እንግዲህ ቲያትር የተጀመረው ግሪክ ነው፣ ኢጂፕሽዎች ናቸው ቲያትርን የጀመሩት ምናምን ነው ይባላል። ግን ታሪክ ደግሞ በደንብ ዲቴል ስታይ ደግሞ ዋግሹሞችም ቲያትር ያዩ እንደነበር ደግሞ መጽሐፍቶች ላይ ተቀምጠዋል። የታሪክ መጽሐፍቶች ላይ ዋግሹሞች መቀመጫቸው እዚህ አደለ። እና እነዚህ የዛጉ ሥርወ መንግስት በተለይ የዛጉ ሥርወ መንግስት በሚባለው ዘመን ላይ ቲያትሮችን ይመለከቱ ነበረ። ቲያትሮችን ይመለከቱ እንደነበረ ኢንተርቴን ለማድረግ ወይም ለመዝናናት ምናምን ያዩ እንደነበረ የታሪክ መጽሐፍቶች ይናገራሉ። በዘመን ቅብብሎሽም በርካታ የጥበብ ሰዎች የፈለቁበት አካባቢ እንደመሆኑ መጠን እነዚህ የወላጆቻቸው ልጆችም እያስቀጠሉት ይገኛሉ። ወደ አስራ ምናምን ዓመት ነው እዚህ የገባሁት። ከተመሠረተ ወደ 2005 ላይ ነው የተመሰረተው፣ እንደ ክበብ ነበረ። ከዛም ጎበዝ ጎበዝ ልጆች ስለነበሩ፣ በተለይ ደግሞ ጌች የሚባል ያው የቅሸነ ፕሮዳክሽን ዋና ማናጀሩ እሱ በደንብ ሲያሳትፈን ስለነበረ እንደዚሁ ሰዎች እየሰበሰበ አሁን ላይ ላለንበት ደረጃ ብዙ ሰዎች አስተዋጽኦ አድርገዋል። ከሁለት ሺህ አንድ ጀምሮ ብዙ ስራዎችን ሰርተናል። ያው የኪነ ጥበብ ግሩፕ ስለሆነ በፈቃደኝነት ላይ የተመሰረቱ ወጣቶች የመሰረቱት ክበብ ነው የነበረው። መጀመሪያ ላይ እንደ ፕሮዳክሽን ሳይሆን መጀመሪያ ሲመሰረት ክበብ ነው። የኪነ ጥበብ ፍቅር ያላቸው የትወና ፍቅር የቲያትር ፍቅር ጽሁፎችን የሚሞክሩ ልጆች ያኔ በጣም ህጻናት ተማሪዎች ነው የነበር ነው። ስለዚህ እነዛ ፍላጎት ያላቸው ልጆች ተሰባስበው ፍላጎታቸውን የሚያረኩበት ከዛ ግን አለፍ ሲል ደግሞ ለማህበረሰቡ ያለንን ተሰጥኦ ያለንን ችሎታ የምናሳይበት ነበር። መጀመሪያ ሲመሰረት ያኔ ያን ያህል የተማረም ሰው አልነበረም ማለት እኛም ልጆች በጣም ህጻናት ተማሪዎች ነው የነበር ነው። ብዙዎቹ የክሮ የነበሩት ልጆች ናቸው እና የምናደርገው ምንድነው የምናውቀውን ነገር ነው ግጥም መጻፍ አሁን አሁን ላይ ስታዩ ግጥም ምን አልባት የሚያስቅ የሚያዝናና ሊሆን ይችላል። በዛ ሰዓት ግን ፍላጎቷ አለ ያን መሆን ከዛ ደግሞ ውስጥ ደግሞ ተሰጠዋል። ስለዚህ ግጥሞችን መጻፍ ነው በቃ ራስን ማውጣት ማብቃት ይሆነ በቃ ልትገጣም ይሁን ይሆን ከመዝሉ ይሰማልና በቃ ከጓደኞች ጋር ወይም ደግሞ እንደዚ የጥበብ ፍቅር የጥበብ ረሀብ ያለባቸው ሰዎች ጋር ቲያትሮችን መስራት ነው። በደንብ ነው የምንለማመድ የምንሰራ ነበር። ቅሸነ እንግዲህ የተቋቋመው ለኪነ ጥበብ የኪነ ጥበብ ስራ ህጻናት ወይ ደግሞ ወጣቶች እንዲሰሩበት ነው። ምክንያቱም ሰቆጣ ከተማ ውስጥ ወይ ደግሞ ዋግ ኽምራ ዞን ውስጥ ብዙ የኪነ ጥበብ ሰዎች አሉ። እነዛ ደግሞ በአንድ ቦታ ሆኖ ሲሰራና ተበትኖ ሲሰራ ልዩነት ስላለው የኪነ ጥበብ ሰዎችን ለማፍራት ለማህበረሰቡ የተሻለ የኪነ ጥበብ ስራ ለማቅረብ ለማህበረሰቡ ባህሉን ቋንቋውንና ታሪኩ መሰረት ባደረገ መንገድ የተሻለ ስራ ለመስራት ነው ያቋቋሙት። አባ ከባለቤቴ ጋር ተጣላ ብላ ብትለምነኝ እኔም ጥያቄ ሁለት፣ ጥያቄ ሁለት፣ በቃ እዛ ላይ ነው አይደል? በተለይ በማህበረሰቡ ዘንድ በትምህርት ደረጃ ዝቅተኛ የሆነ ማህበረሰብ እንዴት ነው ወደ ትምህርት መግባት ያለበት? በጤናም ዙሪያ አንዲት ሴት ጤናውን እንድጠብቅ ምንም ማድረግ አለባት? የሚለውን እያንዳንዱን ማህበረሰቡ ጋር ያለውን ችግር በቲያትሪካል አርት፣ በውዝዋዜ ውዝዋዜው ራሱ በትወና አሁን ነው እንሰራለን። ፉከራ፣ ብሽለላ እያደረግን ሳናውቅ የሌለም የሚል ቲያትር ተሰርቷል። እነ ጌታቸው ደሳለኝ ያዘጋጁት የጻፉት በጣም ቆንጆ ስራ ቀርቧል። ስለዚህ በጣም ብዙ ቲያትሮች መሰራት ተጀመሩ። ፕሮፌሽናል መንገዱን በደንብ አድርገን ተከተልን ወይም ደግሞ ማወቅ ጀመርን ማለት ነው። መሳ ለመሳ የሚል ቲያትር ተሰርቷል። መሳ ለመሳ የሚል ቲያትር ተሰርቷል። በጣም አሪፍ ቲያትር ነው። ሁለት ሺህ ሰባት ሁለት ሺህ ስድስት አካባቢ ይመስለኛል የተሰራውና ያው እሱ ተሰርቷል። በጣም ደግሞ እኔ ከማደንቀው እንደ ቲያትር ባለሙያነት አሁን ባለሙያ ብዬ ነው የማወራው እራሴን እና እንደ ቲያትር ባለሙያነት ጥሩ የቲያትርን ፍልስፍና ጥንቅቅ አድርጎ ያወቀ ከዝግጅት አንጻር በለው ከጽሁፍ አንጻር በለው ሌሎች ኮምፖዝ የተደረጉት ነገሮች በሙሉ ከአርት ዳይሬክቲንግ ጀምሮ ምናምን ስቴጅ ዲዛይነሩ፣ ላይትማኖች፣ ሳውንድ ነገር ያንዳንዱ ነገር በደንብ በጥራት የተሰራ ቲያትር ደግሞ ነበረ። ሳናውቅ የሌለን የሚባል ማለት ነው። እና እሱ ቲያትር የሰሪያሊዝም የሚባል የቲያትር ፍልስፍና አለ። ያንን ፍልስፍና ተች የሚያደርግ ነው። ሰሪያሊዝም ተች ያለበት ሰሪያሊዝም የሚባለውን የቲያትር ፍልስፍና በደንብ ተች የሚያደርግ ግን፣ በቃ በጣም የሚገርም ቲያትር ሆኖ ነው ያገኘት። የተሰራው እዚህ ማለት ነው እዚህ የተሰራው ግን፣ በጣም ባህርዳርም ለውድድር ሄዶ ነበረ። ኖርማ ያው የቲያትር ባህርዳር ጋር በአማራ ክልል የሚደረጉ የቲያትር ውድድሮች ላይ እንሳተፋለን በየጊዜው እንሳተፍ ነበር እና አሪፍ እንቅስቃሴ ጥሩ ልምዶችን ምናምን ስናገኝበት የመጣነው ነገር ነው እና እሱም ቲያትርም ይዘን ሄደናል ልዩ የሆነ ቲያትር ፍልስፍና የነበረበት ነው በጣም የሚገርም ተሞክሮ የታየበት ነው ጥሩ አድንቆትም ያገኘንበት ማለት ነው እኔም በተለይ አእምሮ ላይ ከማረሳቸው መካከል እነዚህ ሁለቱ በጣም ልዩ ናቸው ዜራ አፈር ዘገነና

ከነፍሰ ጡር እስከሚወልዱ ያሉበትን አንድ ሺ ቀናቶች እናስተምር ነበር። እኛ ሰልጥነን በተለያየ ደግሞ ቲያትር ንሰራ በጣም ደስተኛ ናቸው። ብዙ ማለት ነው። ሁሌም እንደውም ቶሎ ቶሎ ራሱ ብናቀርብ ደስ ይላቸዋል። ዓለምን ለመቀየርም ለመግደልም ትልቁ መሳሪያ ኪነጥበብ ነው። ብዙ ብዙ ዓለማት እንትናቸውን ማለት የሀገራቸውን ማህበረሰብ ስልጣኔም በለው ማንኛውንም ነገር ለማምጣት አሁን አሜሪካ እንኳን ሆሊውድ ያለው ድርሻ ትልቅ ነገር ነው፣ አይደለ? ሆሊውድ ላይ የምናየው ነገር አሜሪካ እስኪመስለን ድረስ ብዙ ሰው በጣም ሀይል እንዳለው ፓወር እንዳለው የምናውቀው በዛ ነው። ያን መንገድ መረዳት ማለት ነው ኪነ ጥበብ ማህበረሰቡ ላይ ወይም ደግሞ አንድ ሀገር ላይ የሚያሳድረውን ትልቅ ተጽዕኖ መረዳት ይቻላል። የኪነ ጥበብ ስራ ሆኖ እዚህ የማይሰራ የለም፣ ያው ቲያትር ቤት የሚል ስም ተሰጥቶት ነው እንጂ የምንሰራቸው ስራዎች ለምሳሌ ከቲያትር ውጭ የኪነ ጥበብ ስራዎች እንሰራለን። የኪነ ጥበብ ፕሮግራሞች ለማህበረሰቡ እናቀርባለን። ስናቀርብ ሀይሉ ከብደን ብዙ ጊዜ ደጋግመን እንዘክረናል። ቋንቋችንን በየመሀሉ አማርኛ በምንሰራበት በየመሀሉ ለመጠቀም እንሞክራለን ከዛ ውጭ ጻግብጂ ስንሄድ፣ አበርገሌ ስንሄድ፣ ዝቋላ ስንሄድ እና ሳላ አንዳንድ ስራዎችን በህምጣኛ ሰርተን እናቀርባቸዋለን። ሪኮርድ የተደረጉ ብዙ የህምጣ ድራማዎች ከኢነጆ ጋር ከመንግስት ጋር ሆነ እንሰራቸዋለን። ስለዚህ የሆነ ቦታ በተለይ ወደ ታች ወደ አገውኛ ብቻ በሚናገርበት አካባቢ የሚሰሩ ስራዎች ሲሆኑ የኛ ፍላጎት በህምጣና ቢሰሩ ነው። ለምንድነው? ቋንቋውን ፈልገን ብቻ ሳይሆን የምንሰራው ስራ ሜሴጁ የሚደርስልን በአፍ መፍቻ ቋንቋቸው ብንሰራ ነው ብለን ስለምናስብ ነው። የኪነጥብ ስራ በጣም ብዙ እንሰራለን። አንድ የተሰራ ፊልም አለ። የሬዲዮ ስራዎች ብዙ እንሰራለን። ከዛ ውጭ ቲያትር አይ ቲንክ ከአምስት በላይ ቲያትሮች ሰርተናል። የባለቤቴ ፎቶግራፍ በሰርጋችነት የተነሳነው ፎቶ እዚህ ጋር ነበረ። አዎ እዚህ ጋር ነበር። አባ ቅድሞ እዚህ ጋር በዚህ የቲያትር ፕሮዳክሽን ውስጥ የሚሳተፉ አባላት በተለያዩ የኪነ ጥበብ ስራዎች ላይ የመሳተፍ እድል በማግኘታቸውና አቅማቸውን ማሳየት በመቻላቸው በዘርፉ ከፍ ወዳለ ደረጃ እየተሸጋገሩ እንደሆነም ይናገራሉ። ብሔራዊ ቲያትር የሚሰሩ ልጆች አሉ፣ እዛ የራሳቸውን ፕሮዳክሽን ከፍተው የሚሰሩ ልጆች አሉ፣ ቃና ላይ የሚሰሩ ልጆች አሉ። ብቻ አሁን ላይ አሪፍ ደረጃ የሚባል ደረጃ ላይ አሉና፣ እኔም ደግሞ መጀመሪያ የገባሁት በውዝዋዜ ነው። ጎበዝ ተወዛዋዥ ነበርኩኝ። ከዛም ሁሉንም ነው የምትማሩ። ቅሸነ ለየት የሚያደርገው ነገር ቅሸነ ላይ ስትገባ ሁሉንም ነው የሚያስተምርህና ከዛም ተዋናይ ሆንኩኝ። ከዛ ወደ አዲስ አበባ ሄጄ ቶም ፊልም ፕሮዳክሽን ላይ የካሜራ ትምህርት ወሰድኩ ለአንድ ዓመት ማለት ነው እና አሁን የራሴ ፎቶ ቤት አለኝ። ፎቶ ቤት እሰራለሁ በጎን እዚህ ቅሸነ ደግሞ በሚፈልገኝ መልኩ በሙሉ ኤዲቲንግ፣ ካሜራ ምናምን በሚያስፈልገው መልኩ እየሰራው እገኛለሁ። ወርሀዊ ደግሞ ውስጠኛም ነ ቴያትርን እንደ ፕሮፌሽናል የወሰዱ አራት አምስት ባለሙያዎች አሉን። የካሜራ ባለሙያዎች አሉን፣ ዘፋኞች አሉን። ከዘፋኞች እንደውም ባላገሩ አይደል ላይ እንደምታውቁት እንግዲህ በቅርቡ በተካሄደው ባላገሩ አይደል ምርጥ አስር ውስጥ ገብተን አንደኛና ሁለተኛ ዋንጫውን የወሰዱት የኛ ልጆች ናቸው። አክሊል አስፋውና ብሩክ ሙልጌታ ሁለቱ አንደኛና ሁለተኛ የወጡት እነሱ ናቸው። ምርጥ አስር ውስጥ ከገቡት ደግሞ ተማረ ሳሙኤል አንዱ ነው ማለት ነው። ሶስቱም የኛ ልጆች ናቸው። ብዙ ነገር ውድድሩ ከማሸነፋቸው በፊት ያለውን በጣም ብዙ ሳክሪፋይ እየከፈል ነው እኛንን ብለን እናስባለን አራት ዓመት ነው የተወዳደሩት ያው በጦርነት በኮሮና እየተባለ አራት ዓመት የጋራ ጉዞ የጋራ በጣም ከባድ ጊዜ ያሳለፍንበት ጊዜ ነበር እና እነሱ ልጆችን አትርፈናል ኤርሚያስ የሚባል ልጅ አለ ብሔራዊ ቲያትር ተቀጥሮ የሚሰራ ልጅ አለ እና ብዙ ነገር ኢንቨስት እያደረግን ነው ብለን እናስባለን እንደ ሀገር ማለት አንደኛ ነገር እንደ ፕሮፌሽናል ወስደው እንዲማሩ አድርገናል ከዛ ደግሞ ሀገራቸውን ወክለው የተለያዩ ቦታዎች ላይ እየሰሩ ነው እኛም ጥሩ ሁኔታ ላይ ያለነው እዚህ የሆነን እየሰራ ነው። እኔ ይሄ እዚህ ቲያትር ቤት ባልገባ ኑሮ ትምህርት ላይ ብዙም አይደለሁም። ኦልሬዲ የሆነ ነገር በቃ ስራ አውድልድ አይነበርም ነበር። ቅሸነ ይሰራሃል፣ ሰው ይሰጣሃል። በተለይ ደግሞ ሰው ይሰጣሃል፣ አንተን ያንጻሃል። ሚስ ሰቆጣ የተወዳደርኩት ቲያትር ቤት ስላለሁ ምክንያቱም የራሴ የሆነ ኮንፊደንስ አለኝ፣ ሀገሬን ማስተዋወቅ እችላለሁ ነው ብዬ አምኜ ያ ውድድር የሄድኩት የተወዳደርኩት እና እዛ ባልገባ ምንም ነገር ራሴን ፕሬዘንት የማድረግበት አቅም ላይኖረኝ ይችላል እና ይህ ሰው ላይ የምታደርገው የምታንፀባርቀው ነገር ይጠቅምሃል። ሚስ ሰቆጣ ሁኝም እዚህ ተወዳደርኩ፣ አንደኛ ወጣሁ። ከዛ በኋላ ባህር ዳር ሂጄ ቶፕ ፋይፍ ድረስ እጃለሁ። አቃተኝ፣ ደከመኝ፣ መች ብዬ አድራለው የመጣው ችዬ አቃተኝ፣ ስለቸኝ፣ መች ብዬ አድራለሁ የመጣው ውች። በሙዚቃው ደረጃ መጀመሪያ ላይ እንደመጣሁት ያው ብዙም የማውቀው ነገር የለም፣ ሙዚቃ ከመስራት ውጪ ስለ ሜጀር፣ ስለ ሪትም፣ ስለ ቅኝት ምናምን አይነት ነገሮችን አላውቅም። እና እዚህ ቅሸነ ከገባሁ በኋላ ደግሞ እነዚህ ነገሮችን አውቅ ያለሁ እና የተለያዩ ቱሮችን ስለምናደርግ ደግሞ የተለያየ ሀገሮች ሄደን ሙዚቃ እንሰራለን። በዛ በዛ ትልቅ እገዛ አድርጎልኛል። ብትለየኛል፣ ይከፋኛል፣ ሚከፋኛል ቁጭ በልናው ጋ ጠዋት ሳንልማታ ቀሌቱ እስኪ ነጋ

ይሄ ጎጃም ይባላል። ይሄ ጎጃም ንቅጥቅጥ ማለት ነው። የጎንደር ደግሞ ሳንኬ የሚባል አለ። ምናልባት እችማለች

እሷ ልዩት የምትበላው የላት የአምስት ልጆች እናት ናት። እህቴን በሉባት ተስፋዋል። እህቴን በሉባት እኔነቷል። እኔ ዘጠነኛ ክፍል ተማሪ ሁኜ ነው ወደ ቅሸነ ቴያትር ፕሮዳክሽን የተቀላቀልኩት። ስለዚህ ሌሎች ነገሮች ልማር ወይም ሌሎች ቦታዎች ላይ ልገኝ የነበርኩ ልጅ፣ ቲያትር የሚባለው ነገር እንዲገባኝ ይሄ የአርት አርት የሚባለው ነገር እንዲገባኝ ያደረገው እሱ ነው እና ተማርኩ ስኬት ላይ ግራጁዌት አደረኩ። መጣሁ ተመልሼ እዛው ላይ መስራት ጀመርኩ። የመጀመሪያ የመጀመሪያው ቅጥሬ እሱ ነው። በነገር ላይ ገንዘብ ምናምን ሳይሆን የመጀመሪያው በቃ ስራዬን አፓረንት የወጣሁበት ማለት ትችላለህ። በቃ ሙያዬ ማስረገጥ የቻልኩት እና ምን ያክል እንደተማርኩኝ ያስተማረኝ ነገር እንግዲህ ከኛ ቀድሞ ግራጁዌት ያደረጉ ልጆች ነበሩ። እነ ጌች፣ እነ ኤፊ ኤፍሬም ትርፉ የሚባል ጓደኛችን በጣም ምርጥ የኪነ ጥበብ ሰው በጣም ጎበዝ ተዋናይ ጎበዝ አዘጋጅ ማለት ነው፣ ድምፃዊ የሆነ ልጅ እና እነዚህ ልጆች አስተማሩን። እነ አዱ አስተማሩ፣ እነዚህ ሰዎች እነሱ አስተማሩ። እኛ ደግሞ መጣን ነው ግራጁዌት አድርገን እኔ ብቻ አይደለሁም፣ ብዙ አዲስ አበባ ዩኒቨርሲቲ የተማሩ ልጆች አሉ፣ ሴቶችም ወንዶችም አለን። እና የነሱን ፈለግ ተከትለን የሄድን ማለት ነው። ሶ ግራጁዌት አድርገን ከመጣን በኋላ መልሰን እኛ ከእኛ በታች ላሉት ደግሞ ማስተማር ነው የጀመሩት የመጀመሪያው ቲያትሮችን ማዘጋጀት በተማርናቸው መስፈርት ፊልም መስራት ሶስተኛ መተማሪ ፍንጊ ነው ፊልም የሰራሁት በነገር ላይ ያው፣ ለመማር በቃ ያለን ለመማር ካለን ጉጉት አንፃር ፊልሞችን ሰርተናል። ግን ደግሞ ያ ፊልም ጥሩ ተቀባይነት ያገኘ ብዙ ሰዎች የወደዱት አይነት ፊልም ሆኖ ነው ያገኘ ነውና እኔን ሁሉ አድርገናል። ከዛ ቆይታ ደግሞ በጎን ደግሞ ሌሎች ነገሮችን መስራት ስለነበረብን ያው ማስተማሩም እዚህ በተፈጠረልኝ ድል ደግሞ ኮሌጁ ቲያትርና ፊልምን ማስተማር ሲጀምር እዛም ጋር ደግሞ መስራት ጀመርኩ ማለት ነውና ያለን ኤክስፔሪያንስ እያሰፋ መሄድ ስላለብን ማለት ነው። እሱን ነው እያደረገ ያለነው እና እዚህ ጋር ቲያትሮችን አዘጋጃለሁ፣ ቲያትሮችን እንጽፋለሁኝ። የትኛውንም ስራ ትኩረት የሚያደርጉ ጽሁፎች ካሉ የምንጽፈው እኛ ነን ማለት ነው። ታሪክ ሂስቶሪካል ፕሌዮችን እንጽፋለን ምናምን እና ትራዲሽናል ቲያትሮችን እንሰራለን። ትራዲሽናችን እንደ ዋግ ደግሞ የዋግን ትራዲሽን በኢትዮጵያ ደረጃ ብለን በዓለም ለማስተዋወቅ ደግሞ በጣም ጥሩ ብዙ ጥረት እንሰራለን፣ ሪሰርቾችን እንሰራለን። እረረግጠሀለሁ እሱ ጤነኛ

ሰናበትከኝ በህይወት መኖርክን ያየሰው ነገረ ሀኝ ለመናፈቅ ብለተዋት ሳዝነኝ አንቺን ማፍቀር ህመም ያውም መድህን የለው። አንቺን መውደድ ስቃይ ገለባ መሆን ነው። እሳት የጎበኘው ምክንያቱም ውበትሽ ሰርገኛ አጀብን የሚወድ ሰው ተርቲመኛ ለገላ የሚሰግድ እኔ ከንቱ አፍቃሪ በቅናት የምነድ ሁልጊዜ እማፈቅር አንዳንዴ እማማረር ምን አለ ፈጣሪ ምን አለ ፈጣሪ አንዳንዴ ቢሳሳት ይህን ሁሉ ውበት ባንድ ጊዜ አሸክሞ እንዲህ ከሚያደምቃት ለዘሯ ከፋፍሎ ምን ነበር ቢያከስማት የምል ከቅናት ለመትረፍ ምክንያት የምከልል በምክንያት የተገርሜ ተናድጄ የምከስል እየከሰልኩ የማፈቅርሽ እየሞትኩ የማኖርሽ በልቤ ላይ አፍቃሪሽ ነኝ እንድታወቂ። በቲያትር በሙዚቃ በፊልም ራይቲንግ ላይ ዝግጅት ላይ ካሜራ ላይ ሲማቶግራፈር መሆን ላይ እሱን የተማሩ ልጆች አሉ ብዙ፣ እና ከቅሸነ በጣም ብዙ ሰው ወጥቷል ማለት ይቻላል። ምንድነው ዊን ያረጉት? አሁን ዊን ማድረግ ሲባል መታወቅ አንዱ ነው። ስኬታማ መሆን ሲባል ደግሞ ለምሳሌ አሸናፊ የሚባል ጎበዝ ልጅ አለ። ተዋናይ ነው፣ ጥሩ ተዋናይ ነው፣ በጣም ጎበዝ ተዋናይ ነው። ያው የሰው ልጅ አንዳንዱ በፈጣን ለውጥ ይኖረዋል፣ አንዳንዱ ደግሞ በዝግመት ሊሆን ይችላል የሚቀየረው። ግን ቲያትር ቤት ስለሆነ ሁሉንም ሰዎች እንደየአቅማቸው እንደየስኪላቸው መቀየር አብዴት ማድረግ ይጠበቅብሻል። ከዛ ጎበዝ ደግሞ ተወዛዋዥ ነው አይ ቲንክ ባላገር ወይደ ላይ እየተወዳደረ ነበረ። እንዴት እንዳቋረጠ አላቅም፣ ብቻ ጥሩ ፉክክር ነበረው። የኪነ ጥበብ ፍላጎት ብቻ ያላቸው ልጆች ስኬታማ እንዲሆኑ ማድረግ ይችላል። አንደኛው እሱ ነው። ሁለተኛ አሁን ምናልባት ከ18 ሰው በላይ ልጆች ደሞዝ እንከፍላለን። ስለዚህ እሱ ትልቅ ነገር ነው ማለት ነው። የቲያትር ፕሮዳክሽኑ አሁን ላይ ወደ ሀገር በቀል ግብረሰናይ ድርጅት ተቀይሮ የዋግን ባህልና ታሪክ መሰረት ያደረጉ የኪነ ጥበብ ስራዎችን በሰፊው እየከየነ ቀጥሏል። ያው ቅሸነ አማተር ክበብ ነበረ። ከአማተር ክበብነት ወይም በግሩፕ ተሰብስቦ እንትን ከማለት ወደ ፕሮዳክሽን አድጎ ነበረ ከፕሮዳክሽንነት ወደ አሁን ደግሞ ሎካል ኤን ጂ ኦነት ሎካላይዜሽን አድጓል ማለት ነው። ይሄ ብዙ ድጋፍ ያደርጋል። ቲያትር ቤቱ የማይሰራው ነገር የለም። ይሄ ቲያትርን ከመስራት ፊልምን ከመስራት ስነጽሁፍ ፕሮግራሞችን ከማዘጋጀት ባለፈ ለማህበረሰብ ድጋፍ ያደርጋል በቻለው መንገድ፣ ደብተርን አስከብቶ ሳይቀር የተለያዩ ነገሮችን ይሰራል። ያው ደግሞ ኪነጥበብ ከሰው በሰው ለሰው የሚሰራ ነገር እንደመሆኑ የማይገባበት ነገር የለም የማይገባበት፣ የማይሰራበት ጉዳይ የለም እና ማህበረሰብን ማስተማር ሲያስፈልግ ማህበረሰብን ማንቃት ሲያስፈልግ ማህበረሰብ ላይ ለውጥ ትውልድ ላይ ለውጥ መስራት ማንቃት ሲያስፈልግ እነዛ ነገሮች ላይ ይሰራልና በተለይ ደግሞ ያው ከነዚህ ከኤንጂዎች ጋርም የተለያዩ ስራዎችን ይሰራል። ብዙ ጥቅሞች አሉት። አሁን ሎካል ኤንጂዎ ስንሆን የማህበረሰቡን ታሪክ፣ ቋንቋ፣ ባህል ባልነካ መልኩ እሱም በጠበቀ ስለ ጤና፣ ስለ ትምህርት፣ ስለ ሴቶችና ህጻናት፣ ስለ ብዙ ነገር፣ ስለ ግብርና ቤ ስለምን ቤ ማህበረሰብ ውስጥ አሉ ተብለው የሚታሰቡ ችግሮችን ከንጆች ጋር ሆነን ከመንግስት ጋር ሆነ እንሰራለን። ያን ስራ ለመስራት ደግሞ ሎካሌ መሆን የማውጣት ፈቃድ የሎካል ንጆ በቲያትር ሎካል ንጆ ፈቃድ የማውጣት ሲስተም አለው። እሱን ጨርሰን አሁን ሎካል ኒ ሆኗል ማለት ነው። ቅሸነ የቲያትር ፕሮዳክሽን በ201 ዓ ም የኪነ ጥበብ ፍቅር ባላቸው ወጣቶች ተመስርቶ የተለያዩ የእድገት ደረጃዎችን አሳልፏል። እድገቱም አልጋ ባልጋ አልነበረም። ይልቁን በሚገጥሟቸው ፈታኝ ነገሮች ሁሉ ጥበባዊ መፍትሄ እየሰጡ እንዳለፉ አባላቱ እያስታወሱ በቀጣይም በኪነ ጥበቡ መስክ ዘልቆ ለመጓዝ ትልቅ ተስፋለን ይላሉ። ካለፈው ይልቅ የሚመጣው ይበልጣል ብዬ ነው የማስበው ካሳለፍናቸው ብዙ ድክመቶች ብዙ ጥንካሬዎችም ብዙ መልካም ነገሮችም ብዙ ሐዘኖችም ብዙ ደስታዎችም ነገ የሚመጣው ይበልጣል ብዬ ነው ማምነው ያሉት ልጆች ጋር በሙሉ እህቶች ሴቶቹ እህቶቻችን ናቸው። ወንዶቹ ወንድሞቻችን ናቸው። ጥልቅ የሆነ መዋደድ፣ ጥልቅ የሆነ ቤተሰባዊነት አለ። እነዛ ነገሮች ደግሞ ችግሮች እንድትረሳ ያደርገዋል። ህመሞች እንድትረሳ ያደርገዋል። በጣም ደግሞ እንዋደዳለን። ያም ነገር ነው ያቆየን። ከአስር ዓመት በላይ የሰው ልጅ ያለ ምንም ክፍያ ነው አሁን ነው ክፍያ ደሞዝ ምናምን የጀመር ነው እንጂ፣ ያለምንም ክፍያ በነፃ ራሱ እንሰራ ነበር። ስራዎች ሲመጡ በነፃ እንሰራ ነበር። ያ ነገር ምንድን ነው ያቆየን እያንዳንዳችን ልብ ላይ ፍቅር አለ፣ መዋደድ አለ፣ መተሳሰብ አለ እና በጣም ደስ ብሎ ነው የምንሰራው። ስራዎችን ስንሰራ አለመግባት ይነሳል፣ እንወራወራለን ቃላት ምናምን እና ከዛ ምን እንላለን የኛዎች የተናገሩትን ዲያሎግ እናመጣለን ይበልጥ እያደግን ስንሄድ ይበልጥ ነገሮች ተወሳሰቡብን ብለዋል እሷ እንዲ ያሉ ግን አነሳትና ወዲያው ስንጣላ ከነበረ ወይም በቃላት ስንወራወር ከነበረ አላስፈላጊ ነገር ስንወራወር ከነበረ ወዲያው ከት እናደርጋለን ቅሸነ ስራ አይሰሩም ተብሎ አትችሉም ምናምን ተብለን ከተገፋም በኋላ ብዙ ሰዎች ከጎናችን የሆኑ ነበሩ ፍቅሬ ሆይ መስከረም ሳይጠባ ሳይጠባ የተወደዳችሁ ተመልካቾቻችን እንግዲህ ከአዲስ አበባ 750 ኪሎ ሜትር ከባህር ዳር ደግሞ 420 ኪሎ ሜትር ርቀት አካባቢ ከምትገኘው ሰቆጣ ከተማ ተገኝተን የቅሸነ ቴያትር ፕሮዳክሽን አባላት ጋር በዛሬው የባህልና ጥበብ መሰናዷችን ቆይታ አደረግነ። ሳምንት በተመሳሳይ በሌላ ዝግጅት የምንገናኝ ይሆናል። እስከ ሳምንት ቸሪክ ጠመን